የአላህ ሰላምና እዝነት በእናንተ ላይ ይሁን። ውድና የተከበራችሁ የነስር ሚዲያ ቤተሰቦች አንቂ ቅመም የተሰኘው መሰናዶ ይዘንላችሁ ቀርበናል። ከመሰናዶ ጋር ሽቱ ከማል አብሬያችሁ ቆያለሁ። መልካም ቆይታ። የዛሬ ባለታሪክ እህታችን ነኢማ መሀመድ ትባላለች። ተወልዳ ያደገችው ከጥበበኞቹ መንደር ከዚህ ቀደም ሲናቅ ሲራክ ከነበረው አንዱ የኢትዮጵያ ማህበረሰብ ውስጥ ነው። ነይማ ለቤተሰቦቿ ሶስተኛ ልጅ ናት። ሁለት ታላላቅ እህቶች እና አንድ ታናሽ ወንድም አላት። በእርግጥ ወላጆቿ ብዙ ወልደዋል። ሆኖም ኑሯቸውን የአካባቢውን ግፊት ተቋቁመው ማደግ የቻሉት አራቱ ብቻ ናቸው። የነኢማ ቤተሰብ አይን አለባቸው ተብለው ይታሰብ ስለነበረ ከአካባቢው ማህበረሰብ በእጅጉ የተገፉ የተናቁና የተገለሉ ነበረ። መተዳደሪያቸው የእጅ ስራ፣ አልፎ አልፎም የቀን ስራ በመሆኑ ኑሯቸው ከእጅ ወደ አፍ የሚባል አይነት ነበረ። በመሆኑ ኑሮን በዚያ መልኩ መግፋት አዳጋሽ ስለሆነባቸው የሁለቱን የነኢማ ታላላቆች ሰው ጋር ተጠግተው አላካለላቸውም። ማህበረሰቡ እንከን ብሎ ያገለለበት እሳቤ ስነ ልቦናቸው ሳያቃውስ እድላቸው ከቀና ኑሯቸውን እንዲገፉ ባህር ወደ ሆነችው አዲስ አበባ በስም ብቻ ወደሚያውቋቸው አጎትና ሌሎች ዘመዶች ነበር በምልክት ተነግረው የተሸኙት። ሆኖም ከዚያች ቤተሰቡ ስሙና መርቆ ከሸኛቸው በኋላ እምጥ ይግባ ስምጥ አልታወቀም። የነኢማ ወላጆች በሆነ ወቅት ላይ ልጆቻቸውን በህይወት እንደሚያገኟቸው እያሰቡ ህይወት ቀጠለ። የነኢማ አባት ሁሌም ለልጆቻቸው የሚሉት ነገር መማርና ማወቅ ነፃ ያደርጓቸዋል ነበር የሚሏቸው። እንዲሁም ሆኖ የወለዷቸው በተደጋጋሚ በመሞት የሁለት ሴት ልጆቻቸው ወጥቶ መቅረት ሰበብ የሚደርስባቸው ጫናና መገፋት ባሰ። ትምህርት ቤት ሳይቀር ነኢማንም ሆነ ታናሽ ወንድሟን ሁሌ ይተናኮሏቸዋል። ክስ ቢያቀርቡም ጥፋተኛ እነርሱ እንደሆኑ ተደርገው ይቀጣሉ። በደሉ ሲባባስ ተረጋግቶ መማር ተሳናቸው። ሁለቱም ውጤታቸው እየቀነሰ መጣ። ትምህርት ጠሉ። ይህ በእንዲህ እንዳለ ነበር የነኢማ አባት ለእንጨት ስራ ለእንጨት ቆረጣ ብለው ከወጡበት የእንጨት ስራ መቁረጥ ላይ እንዳሉ ትልቅ ዛፍ ወድቆባቸው ሞቱ ተብለው ሙት አካላቸው በጠፍር አልጋ አድርገው አመጡላቸው። ጀናዛ ያመጡበትን አልጋ እንኳን ተመልሰው ላለመንካት እዚያው ነው ጥለውባቸው የሄዱት። ላይታች ቢሉ ቢጮሁ ቢወጡ ቢወርዱ፣ ጎረቤቶቻቸው እነርሱ በሰሩት እደ ጥበብ እንዳልተጠቀሙ ሁሉ ጭጭ ጭጭ አሏቸው። ቤተሰቡ ግራ ቢገባው የመቃብሩ ስፍራ የራቀ ስለነበረ የሚያግዛቸውም ስላልነበር በሶስቱ አቅም የማይሞከር በመሆኑ እዚያው ግቢያቸው ውስጥ እንደ እንደነገሩ አፈር ጭረው ምሰው ቀበሯቸው አባታቸውን። ለቤተሰቡ ጩኸት መልስ ያልሰጠ ሰፈርተኛ ሁሉ የባሏን ሬሳ ግቢዋ ቀበረች ብለው እንደ ጨካኛ አውሬ እየተከታተሉ አላስቆም አላስቀምጥ አላስገባ አላስወጧ ሲሏቸው ሁለቱን ልጆች ይዛ የጠፉትንም ባገኝ ብላ እርሷም ወደ አዲስ አበባ አቀናች። አዲስ አበባ ገብተው ብዙም ሳይቆዩ ነበር ለቤተሰቡ ሌላው አሳዛኝ ክስተት የሆነው ወይም የተፈጠረው መንገድ እየተሻገሩ ባለበት ወቅት ወንዱ ልጅ ወደ ኋላ ቀረት ብሎ ኑሮ ተሽከርካሪ ገጨው። ባለንብረቱም በአካባቢ የነበሩትም ሰዎች ለማትረፍ እላይታች ቢሉ ያው ከሞት ሊያስጥሉት አልቻሉ። ነዒማና እናቷ በአንድ መስጂድ አካባቢ ተጠግተው መኖራቸውን ቀጠሉ። በሆነው ጁማ ቀን ነበር አንዲት ከሳውዲ አረቢያ የመጣች እንስት ከነዒማ እናት ጋር ተገናኙ። ከዚያም ስለ ሳውዲ አረቢያ ጥሩ ጥሩ ነገር ለእናትየው ነገረቻት። በመሆኑ እናት የነዒማ እናት ልጇን ታስማማ ቀጠለች ማለት ነው። ልጅቷም ወጪዋን እችላ ማለትም ከሄደች በኋላ ልትልክላት ተስማምታ ሂደቱ ተጀመረ። ብዙም አልቆየም። ወር ባልሞላ ጊዜ ውስጥ ተሳካላትና ወደ ሳውዲ አረቢያ አቀናች ማለት ነው ነኢማ በቆይታዋ ወይም ከሄዳ ሁሉ ነገር አዲስ ነው የሆነባት የማታውቀው ቋንቋ ነው ወይም ብዙ ጊዜ ሰምተው አታውቅም አረብኛ ሲወራ ባህሉም አዲስ ነው ይህንን አለም ስትቀላቀል ነኢማ በእርግጥ ሀያዎቹን እንኳን አልዘለለም ነበርና የማይለመድ የለም ያው ተላመደችው እንደ ቀልድ ለእናቷ ቤት ገዛች። የእናቷን ቤት መግዛት የሰሙ የእናቷ ወንድም እና ሌሎች ዘመዶችም የት ነበሩ ያላሉ ሁለት ልጆቿን አዲስ አበባ የአዲስ አበባ ባህር ውጧቸው ሲቀር የሚበሉት የሚጠጡት ባጡበት ጊዜ ከማህበረሰቡ ተገፍተው የሚላስ የሚቀመስ በሌላቸው ሰዓት ያላስታወሷቸው የልጆቿን አባት የሚያቀብራት አታ ግቢዋ ውስጥ አፈር ምሳ ስትቀብር የት ነሽ ያላሏት አዲስም ከመጡ በኋላ ወንድ ልጇ ሲሞት በአደጋ አታ ሀዘን አጨማትሯት በነበረችበት ጊዜ የት ነበርሽ ያላሉ የነኢማ ዘመዶች ወይም የነኢማ የእናቷ ዘመዶች ይጠይቋት ጀመሩ ማለት ነው። የኔማናትም አላባረረቻቸውም ወይም አልገፋቻቸውም። አጎቷ በተደጋጋሚ እየመጣ እንደተቸገረ ስራ እንደተበላሸበት ለእናቷ ይነግራታል። በመሆኑም ይህን ስትሰማ እናትየው እየደወለች ወይም እያስደወለች ለልጇ ብር እንድትልክለት ታደርግ ነበር። በመያዣውም ይህ አጎት ምንድን ነበር የሚያደርገው? የጠፉትን ልጆችሽን እየፈለግኩ ነው፣ አገኝልሻለሁ ከነገ ዛሬ እያለ ያለቀ ተስፋዋን ጭላንጭል ይሞላል። ከዚያም ሆኖም ግን አጎትየው በበኩሉ አንድም ሙከራ ሲያደርግ አልነበረም። ነይማ እንደ ቀልድ ስድስት ዓመታትን ቆይታ መጣች። ሆኖም ለእናትሽ አድርገሻል፣ በይ በተራሽ ለራስሽ የሚሆንሽን ጥሪት ያዢ ተብላ ጥሪት ሰብስቢ ብለው ዳግም ለስደት ሲያመቻቿት የእናቷን ጠረን እንኳን ምግብ አልጨረሰችም ነበረ። አታ የነበረው የቤተሰብ የዘመድ ፍቅር በማግኘቷ ተደሰተች። የሆነላትን እንጂ የሆነባትን አላሰበችም ወይም ዘነጋች። እንደተባለችውም ሀገር ቀይራ ወደ ዱባይ አቀናች ማለት ነው፣ ለራሷ ጥሪት ልትቋጥር አጎቷ አሳምኖ የሰራችበትን ወደ እርሱ እንድትልክ አደረገ። ድጋሚ ዱባይ ሄዳ የተወሰኑ አመታትን ቆይታ መሀል አዲስ አበባ ላይ ቤት ልግዛልሽ፣ አንቺ መምጣት ስለማትቺ በእኔ ስም ይሁን አላት። ነኢማ ሙሉ ለሙሉ አጎትየውን አምናው ስለነበረ ምንድን ነው ያደረገችው? በቃ ድጋሚም ማሰብም አልፈለገችም፣ አይኗንም አላሸችም፣ ተስማማች። እንዳለውም ማደረገ በስሙ በሷ ብር ቤት ገዛ ማለት ነው። እንደ ገዛላት ስታውቅ ምንም ነገር በቃ አድርጋለት አልጠግብ አለች። በዚህ ጊዜ ማን ለራስሽ ጥሪት ያዢ ይላል። ነይማ ጎቷን አመነችው። የሚያስፈልገውን ሁሉ እያደረገች በዙሪያው ላሉ ሁሉ ሙሉ ወጪ መሸፈን ጀመረች። እቅዷ ተመልሳ ከመጣች በኋላ የጣፋጭ ቢዝነስ ውስጥ የመግባት እቅድ ነበረ። በመሆኑም ተግታ ትሰራ ቀጠለች። ሆኖም ግን መሀል ላይ ውስጧ መረጋጋት እየራቀው መጣ። ዱባይ በሄደች ከስምንት አመታት በኋላ ወደ ሀገሯ ገባች። በጊዜው እናትየው በሀዘን በበሽታ ተዳክመው ደረሰች። አጎቷን ባገኘችው አጋጣሚ ሁሉ ስለ እናቷ ስትጠይቀው ጥሩ እንደ እናትየው በጥሩ ጤንነት ላይ እንደሚገኙ ነበረ ሲነግራት ሲያወራት የነበረው ያው ተደናገጠች የአቅሟን ተሯሯጠች ግን እናቷን ልታተረፍ አልቻለችም ሀዘኑ ቢጎዳትም አጎቷና ቤተሰቡ በአቅራቢያዋ ስለነበሩ ተጽናናች በሌላው በኩል አጎትየው አንድ ሀሳብ ቀነሰለት ምክንያቱም መጀመሪያ ላይ ቤቱ ሲገዛ እናትየው በእኔ ስም ይሁንላት ሲሉት ነበርና እሱ ግን አይ በእኔ ስም ይሁን እንደ ልብ ተንቀሳቅሶ ጉዳይ ለማስጨረስም ግብር ለመክፈልም በእኔ ስም ቢሆን ይሻላል ብሎ አሳምኖ ነበረ። በስሙ የነይማም ቤት የገዛው። ሆኖም ግን እናትየው ሞቱለት። አንድ ሀሳብ ቀለለ ማለት ነው። ነይማም ከዛሬ ነገ ስሙን ላዙርልሽ ይለኛል ብላ ብትጠብቅም እሱ ምንም አላላትም። ይልቁንም አሁንም ወደ አረብ ሀገር እንድትወጣ ለማሳመን ውትበታውን ቀጠለ። ግብር ለመገበርም ለምኑም ለምኑም እዚሁ ያለ ሰው ይሻላል። አንቺ ለስራ መጀመሪያ የሚሆንሽን ሰርተሽ ነይ እንዲሁም ደግሞ የእናትሽን ሀዘን እዚሁ ሆነሽ ከምትብሰለሰይ ሄደሽ እዚያው የተወሰነ ነገር ይዘሽ ነይ ብሎ አሳመናት። ነኢማም አላቅማማችም፣ ደግማ ሄደች። ሌሎች አራት አመታትን በስደት ቆይታ መጣች። በየመሃሉ ኢትዮጵያ በመጣሽ ቁጥር ብዙ ወንዶች የትዳር ጥያቄ ቢያቀርቡላትም ብዙም ሳይቆይ ይሸሿታል። ምክንያቱም ግን እሷ አታውቅም። አጎቷ በበኩሉ የእኔ የምትለው ሰው ካገኘች አቅም አግኝታ ንብረቷን ትወስድብኛለች ብሎ ስላሰበ ለትዳር የሚጠይቋትን የሚያስጠይቋትን ሁሉ ምን ያደርግ ነበር? በአባቷ በኩል ዘሯ ጥሩ አይደለም እያለ ይመልሳቸው ነበር ማለት ነው። ሆኖም ግን አንድ ወጣት ቀረበች፣ አመነችው፣ እሱም አመናት። ከዛሬ ነገር ለትዳር ይጠይቀኛል ብላ ብትጠብቅም አግብታ መውለድ ብትፈልግም ያወጣት ጸጥ አለ። እንጋባ እንዳትለው አፏን አውጥታ የሴትነት ወግ ያዛት። ከዚያም በጊዜ ሂደት እጇ እያጠረ ሲመጣ ፍቅራቸውን በዛው ልክ እየቀዘቀዘ መጣ ማለት ነው። ያገባኛል፣ የልጆቼ አባት ይሆናል ብላ ስታስብ የነበረው ሰው እየራቃት መጣ። ይባስ ብሎ ዓይንሽን ላፈር እያላት በቃ ዓይንሽን ላፈር አላት። ሸሸት ሸሻት፣ ማለት ነው። ከዚያም ኔይማር ውስጥ ገባች። ምን አመጣው ለምንስ ሸሸኝ ብላ ታብሰለሰልች። በራሷ መንገድ ይህንን ነገር ለማጣራት ስትሞክር ያ ያመነችው ነገ የልጆች አባት ይሆናል ብላ የቤቴ ራስ ይሆናል ብላ ያሰበችው ሰው የራሱ የሆነ ትዳር እና ልጆች ያሉት ግለሰብ ሆኖ ተገኘ። ነይማም ዳግም ተሰበረች። በአጎቷ መከዳቷ፣ ያመነችው የእኔ ያለችው የሌላ ሰው አባወራ መሆኑ፣ የቤተሰቧ ሐዘን በተለይም ወንድሟ፣ የእናቷ ሞት እንደ አዲስ አቆሰላት በእንቅርት ላይ እንዲሉ ነይማ ሳታገባ አይኗን በአይኗ ሳታይ ዘሯን ሳትተካ አርሮቹን ተቀላቀለች። አጎቷም ማረሳሳቱን መረጠ። ይህ በእንዲህ እንዳለ ነበር ነይማ የጣፋጭ ስራውን ሀሳብ ትታ ከብቶች እርባታ የጀመረችው። በዚያው አጋጣሚ የከብቶች መኖ ማለትም የከብቶች ቀለብ ከሚያመላልስላት ወጣት ጋር በጋብቻ ተጣመረች። ሰዎች ለንብረቷ ነው የቀረባት ቢሉም አጎቷ ዘሯ ጥሩ አይደለም፣ አርጅታለች፣ እድሜዋ ገፍተዋል እያለ መርዙን ቢዘራም ሁለቱ በጋራ ህይወታቸውን ይመሩ ጀመር። በፍጹም መከባበር እና መተናነስ ነበር ህይወታቸው ቀጥሎ የነበረ። ሁኔታቸውን ያየ ትዳራቸው ይህ ቀረ የሚባል አልነበረም። ሆኖም ግን አመታት ቆዩ፣ ልጅ ግን እምቢ አላቸው። ወጥቶ በወረደ ቁጥር አሮጊት አግብተህ ከማይሆን ዘር ተቀላቅለ ፈጣሪ ልጅ ነሳህ እያሉ በነገር ይጠብሱት ያዙ ባሏል። ከጊዜ ወደ ጊዜ ፍቅራቸው እየተቀዛቀዘ መጣ። አጎቷም ንብረቴን መልስልኝ ስትለው ለምንሽ እንዳይሆን የወለችው የለ እያለ ዘረቢስ እያለ ወደ ልጅነቷ ትጠላ ትሸሸው ወደ ነበረው ተስፋ መቁረጥ ያንደረድራት ጀመር። በመሆኑም ነይማ የናፈቋትን እህቶቿን እንኳን ሳታይ እርሷም ሁለት አስርት ዓመታትን የደከመችበትን ንብረቷን ጥላ ሁሉን ለጊዜ ሰጠው የሚል መልእክቷን ትታ ሙታን ቤተሰቦቿን በእጇ ተቀላቀለች። ከነይማ ሕይወት ምን እንማራለን? ዘረኝነት ከበፊት ጀምሮ መጥፎ ጠባሳን የሚጥል እንደነበረ ሁሉንም ነገር ሳያልፍ ማድረጉ የተሻለ እንደሆነ፣ ሴት ልጅ ማግባት ባለባት ማግባት እና መውለድ ዘሯን መተካት ባለባት ዘሯን መተካት አለባት። ሌላው ደግሞ በችግራችን ጊዜ ያልነበረ ሰው በደስታችን ወይም በተድላችን ጊዜ ሲመጣ ይህ ሰው ምን አስቦ ነው ብሎ ማገናዘብ ማገናዘብ እንደሚገባን የቱንም ያህል ብንገፋ ብንገለል፣ ደግሞ ተስፋ መቁረጥ ውስጥ መግባት እንደሌለብን ከነኢማ ሕይወት እንማራለን።